ቀበጥ ቀበጥ እና እንዴት ናችሁ አለና አልሐምዱሊላህ ራስ ምንሽ አመጣው ምን አመጣው ዛሬ ማለት አሁን ለራሱ ዝም ብዬ ገብቼ ሳልልክላችሁ ወደ ስራ የገባሁ ያው ስራዬ ልጅ ነው እና እንዴት ናችሁ ለጊዜ ናችሁ ወይ

እሺ፣ ወዶች እንዴታችሁ? አትፍረዱብኝ፣ ግን እንግዲህ ልጅ ጋር ስለሆንኩ ነው። ኦኬ፣ እኔማ እየሰራሁ ላወራችሁ ነበረ። ጭራሽ አራሱ ብራኝም

ይ ዛሬ ይቅርታ፣ ያ ጀማ እየሰራ ማውራት ብዬ ነበር። ዛሬ የለም የለም፣ ከልጅ ጋር ነኝ ወላሂ ኦኬ እና ሁላችሁንም አለም ብያለሁ። ይበደገምነ አብረን ስራ የለም ብዬሽ ነበር አበባ ማለት ጮልባሽ አላሰራኝም። አበባስ ዝም ዝም እየ የት

እዛ ሀገር መታረሳለ እንደ የለም እኮ ሲጀመር እኮ እኔ ሶስት ወር ያስቀ ሶስተኛ ወራችንን ይዘናል፣ ማለት ነው። አልሐምዱሊላ ኩልሀል አረጅ እንትን አላችሁ ወደ ዱኒያ ከመጣ ሰውየውም እቺ ነቀዝ የሆነች ልጅ ከመጣ ማለት ነው። ስንት ቀኑ ሶስተኛ ወራችን ይዘናል። ገና ጨርስ

አሚን ባል ወላይ ተኝቶ እኮ ነው የቆየው እስካሁን። ወላይ ደም ሳይነሳብኝ በቃ በባየን እንደዚህ በአንድ ላይ እናንተ ጋር እያወራሁ አሽጋለሁ ወረቀት በምን በወረቀት አሽጋለሁ ምናምን ብዬ ጭራሽም አንተን አላስበረኝም። ወላይ ወላይ አላሰራኝም። ማን መታረስም ማን አለ ግን እንደኛ ሀገር አይደለም እንዴ አሁን የኛ ሀገር እኮ እንደ ሀገራችን አይደለም ማለት እዚህ ሀገር ያኔ ፀሐይ ምናምን ስለማታገኝ እንደፈለግሽ ትወጫለሽ ትገበያለሽ ኖርማል ነው እዚህ ሀገር አገራችን ግን ዙሪዋን በሸንበቆ ታጥራ አልጋይቱ እና ባህር ዛፍ ቅጠል ምናምን እንዳለ ለጥጥ ተደርጋ ቢስሚላ እንዳለ ምንድን ነው ውበት በውበት ሆናችሁ ነው የምትወጡት፣ ያርባችሁ ቀን ያአላ በውበት ላይ ውበት አድርጎባችሁ ምናምን። ማለት እዚህ ሀገር ማናለ እንደዛ ማድረግም አይቻልምም። ማን አለ ሲጀመር ባልከም ስራ ነው አለክ እስቲ ቆይ ወይ